ሰላም ህፃናት ወንድሞቻችንና እህቶቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን። ይህ በየሳምንቱ የሚቀርብላችሁ ሰዓተ ደቂቅ መርሃ ግብራችን ነው። ከእኛ ጋር እንድትቆዩ በአክብሮት ተጋብዛችኋል። ለመርሃ ግብራችን መክፈቻ መዝሙር ዘምረን እንመለሳለን። ማፈደቂ ፈጻናት አስተዳሉ ከስማት

ጸላይ በእንተ ጸላይ ከመትንስቶ ለጸላይ ወለቀፋይ መዝሙሩን አብራችሁ ዘመራችሁ ጎበዞች። ዛሬ የጌታችን ታላቁ በዓል የሚከበርበት ቀን ነው። ልጆች ዛሬውን በዓል ስም የሚያስታውስ ማን ነው? ጎበዞች እኛን እንገራችሁ። ሆሳና ይባላል። ትርጉሙም ጌታ መድኃኒት መባል ይገባዋል አቤቱ አሁን አድን ማለት ነው። የዛሬውን ትምህርት የሚያስተምሩን መምህራችን መምህር ካሳሁን ናቸው። ትምህርቱን ተከታትለን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ዛሬ በዚህ በታላቁ የጌታ ቀን በዚህ በመገናኘታችን በጣም ደስ ይላል። እናንተም ደግሞ ታምራላችሁ። በጣም ደስ ይላል እና ዛሬ ከታላላቆቹ የጌታ በዓላት በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት ዘጠኙ አበይት በዓላት አንዱ የሆነው የሆሣዕና በዓል ነው። ሆሣዕና እንግዲህ በኢየሩሳሌም ጌታችን ወደ ኢየሩሳሌም በገባ ጊዜ ህፃናት የዘመሩት መዝሙር ያመሰገኑት ምስጋና ነው አይደል እኛም እንዘምራለን እየዘመርን ነው እና ጌታችንን በመዝሙር በምስጋና ልክ ኢየሩሳሌም እንደነበሩ ህጻናት እየዘመርን እናመሰግነዋል በዚህ ምስጋና ደግሞ ምናለ አለ በረከት አለ እውቀት ይገለጣል እግዚአብሔር ሁላችንን ይባርከናል ሰላም አለ ሁሉ ነገር አለና የኢየሩሳሌም ህጻናት መንፈስ ቅዱስ ሞልቶባቸው እግዚአብሔር አዟቸው ሰዎች ሳያዟቸው በእናታቸው እቅፍ በእናታቸው ጀርባ ሆነው ትልልቅ ሰዎች ደግሞ ስለዳኑ ስለተባረኩ ብዙ ነገር ስላገኙ ምን አደረጉ? አዎ እየዘመሩ እያመሰገኑ እስከሄድ ድረስ መጡ። እስከ ኢየሩሳሌም ቤተ መቅደስ ድረስ መጥተዋል እና ይሄ በዓል ትልቅ በዓል ነው። ለምን ትልቅ ሆነ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋለ ሥጋዊ ወይም ደግሞ እንደኛ ሰው ሆኖ በዚህ ዓለም በነበረበት ጊዜ ኢየሩሳሌም ገብቶ ኃጢአትን ያስተሰረይበት ኃጢአትን የሚሰሩትን ሰዎች ደግሞ የመከረበት ያስተማረበት የገሰጸበት አልመለስም ያሉትን ደግሞ ያባረረበት ነው እና ብዙ ሰዎች እዛ ኢየሩሳሌም መቅደስ ውስጥ ምን ያደርጉ ነበረ አንዳንዶቹ ደግ ደግ ስራ ይሰሩ ነበር አንዳንዶቹ ደግሞ የታመሙ ደግሞ እግዚአብሔርን ይጠብቁ ነበር እና አንዳንዶቹ ደግሞ እንዲያድናቸው ማንን ይጠብቁ ነበር? እግዚአብሔርን ይጠብቁ ነበር። ሌሎቹ ደግሞ ክፉ ስራ ይሸጣሉ፣ ሰዎች ላይ በሐሰት ይመሰክራሉ። እንደገና ደግሞ ብዙ ኃጢአት ስራዎች ይሰሩ ነበርና እግዚአብሔር ይህንን ተቆጣና ክፉ ሰዎች ክፉዎችን ሰዎች ክፉ እንዳይሰሩ አስተማራቸው። የታመሙትን ፈወሳቸው የተቸገሩትን ረዳቸው እና በኢየሩሳሌም ተገኘና አስቀድሞ የእግዚአብሔር ልብ የተባለው ማን ነው ነቢዩ ዳዊት ነቢዩ ዳዊት ምን አለ መሰላችሁ ብዙ አመት ከክርስቶስ ልደት በጣም ብዙ አመት ርቆ እግዚአብሔር መንፈስ ቅዱስ ገልጾለት ምን አለ ከህጻናትና ከሚጠቡ ሰው ልጆች አፍ ምስጋናን ለራስህ አዘጋጀ ብሎ ዘምሮለት ነበር። በምን ዘመርለት መሰላችሁ? በበገና። ንጉስ ዳዊት በገና መደርደር ይችል ነበር። ንጉስ ዳዊት በገና በሚመታበት ጊዜ ምን ይላል ሲዘምር፣ በበገና ምን ያደርግ ነበር? የታመሙ ሰዎች ሁሉ ይፈወሱ ነበር። እንዲያውም ከሱ በፊት ንጉስ የነበረው ንጉስ ሳኦል በታመመ ጊዜ፣ በታመመና በተጨነቀ ጊዜ ዳዊትን ጥሩልኝ ሕመሜ እንዲሻለኝ እንድፈወስ እያለ ይለምንና ዳዊትን አስመጥቶ በገና እየደረደረ እየዘመረ ማለት ነው። ሲዘምር ሳኦል ይሻለው ነበረ። ከዛ ንጉስ ዳዊት ግን ስለዘመረ እግዚአብሔርን ስላመሰገነ ሳኦል እንደገና ምን ይለው ነበረ? ዳዊትን ይጠላው ነበረ። እንዴት እሱ ብቻ የእሱ ብቻ መዝሙር ይሰማል? እንዴት በእሱ ብቻ መዝሙር እፈወሳል ብሎ ስላዳ ነው። በመዝሙሩ ምን ይለው ነበር? ይጠላው ነበረ ግን እግዚአብሔር ማንን ጠላው አለ? ሳኦልን ጠልቼ፣ ማንን ወደድኩ አለ? ዳዊትን ወዳለዋለ አለ። ስለዚህ ዛሬ የተሰበሰብንበት ቀን የዘመርንበት ቀን ሁሉ ምንድነው ታላቅ ቀን ነው። እግዚአብሔር ብዙዎችን ለማዳን ብዙዎችን ለመፈወስ ወደ ኢየሩሳሌም ቤተ መቅደስ ገብቶ ኃጢያተኞችን ከኃጢያታቸው እንዲርቁ ክፎችንክፉዎችን... ደግሞ ከክፉ ስራቸው እንዲመለሱ የመከረበት ያስተማረበት ቀን ነው። በዚህ ጋር ከነሱ ጋር ደግሞ የሚያመሰግኑ ምኖች ነበሩ፣ ሐዋርያት ነበሩ፣ ትልልቅ አባቶች እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ባርቶሎሜዎስ፣ እነ ቅዱስ ማርቆስ በዛ ነበሩ። ከምስጋናው ጋር አብረው እያመሰግኑ ከጌታችን ከአምላካችን ከኢየሱስ ክርስቶስ ጋር ወደ ኢየሩሳሌም ቤተ መቅደስ ሄደዋል። እና በዛ ቤተ መቅደስ ምስጋና ሕፃናት ሲያመሰግኑ ትልልቅ ሰዎች ሲያመሰግኑ፣ የሚያመሰግኑ ብቻ ሰዎች አልነበሩም። በዛ የነበሩት የሚከሱም ሰዎች ነበሩ። አዎ፣ የሚያመሰግኑትን ሰዎች የሚከሱ ሕፃናትን ዝም በሉ እያሉ የሚቆጡ ግን፣ እነሱ ስለተቆጡ ምስጋናው ተቋርጧል? አልተቋረጠም። እናንተ ልጆችም እየከለከላችሁ ብትቆጧቸው እንዲያውም የኢየሩሳሌም ድንጋዮች ያመሰግናሉ ብሎ ጌታችን ሲናገር ድንጋዮቹ ሁሉ ልክ አፍ እንዳላቸው ፍጡራን ሆነው ምን አሉ? አመሰገኑት። በጌታ ስም የሚመጣ የተባረከ ነው፣ ሆሣዕና በአርያም። በእግዚአብሔር ስም የሚመጣ ምን ያለ ነው? የተባረከ ነው። ምን ያለ ነው? የተባረከ ነው። ስሙ የተመሰገነ ነው ለዘላለም፣ ምሕረት በእጁ ነው እያሉ አመሰግኑት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወደዚህ ዓለም የመጣው ማንን ለመባረክ ነው? ህፃናትን፣ አዋቂዎችን፣ ህመምተኞችን፣ ጤነኞችን ሁሉንም ሰው ለመባረክ በምስጋና በመዝሙር ወደ ኢየሩሳሌም ገብቶ አስተምሯል። ከዛ ደግሞ ክፉ የሚሰሩትን ደግሞ መክሯቸዋል፣ አስወጡቷቸዋል፣ ገንዘባቸውን ሁሉ በትኖባቸዋል ውሰዱ ከዚህ። ይሄ የኃጢአት ቦታ አይደለም። የማን ቤት ይባላል አለ። የእግዚአብሔር ቤት ይባላል። የእግዚአብሔር ቤት ደግሞ ምን መሆን አለበት? ንጹሕ መሆን አለበት። ምን ማለት አለበት? ጸሎት መጸለይ አለበት እንጂ ክፉ ስራ የሚሰራበት ቦታ አይደለም እኮ በዙች እና እንደዚህ ብሎ እያስተማሩ ማን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እኛም የዚህ በረከት ተሳታፊዎች ነን ማለት ነው። በዚህ በረከት ተባርከናል ማለት ነው። እና ስንባረክ ደግሞ ዝም ብለን አይደለም። ሌላ ጊዜ ደግሞ እንደዚሁ በመንፈሳዊ ጸጋ በመንፈሳዊ በረከት ማደግ አለብን እና ልክ እንደ ኢየሩሳሌም የካህናት አለቆች፣ እንደ ከሳሾቹ፣ እንደሚቆጡት እንደ ሹመኞች፣ እንደ ወታደሮች ሆነን ማደግ የለብንም። እንደ ማን መሆን አለብን? እንደ ኢየሩሳሌም ሕፃናት እንደሚያመሰግኑት እንደ ቅዱሳን ሐዋርያት እንዳመሰገኑት ለእንደነዛ ሆነን መመላለስ በጥበብ ማደግ በመዝሙር፣ በጸሎት ቅዱስ ቁርባን በመቀበል ካደግን ነገ ዶክተሮች፣ መሐንዲሶች፣ ሀገር የሚመሩ ጠቅላይ ሚኒስትር ፕሬዚዳንት እንሆናለን። አለን አይደል? አዎ። እግዚአብሔር ከእናንተ ውስጥ ፕሬዚዳንት ሊያስነሳ ይችላል፣ ጠቅላይ ሚኒስትር ሊያስነሳ ይችላል። ብዙ ኢትዮጵያም ቤተ ክርስቲያንም ሀገርም በሰላም እንድትጠበቅ በደንብ የእግዚአብሔርን ቃል ያወቀ ለሰው ልጆች የሚራራ በረከት ሙሉ የተሞላው በቅድስና ያደገ ሰው ያስፈልጋል አላል። ስለዚህ በቅድስና ማደግ አለባችሁ። በቤተ ክርስቲያን እየተማራችሁ ውዳሴ ማርያም፣ ሌሎችም ትምህርቶች፣ የአብነት ትምህርቶችን ሁሉ ተምራችሁ ነገ አባቶቻችሁን መምህራኖቻችሁን የምትጠቁ ጎበዝ ልጆች እንድትሆኑ ያስፈልጋል ማለት ነው እና በኢየሩሳሌም ብዙ ነገሮች ተከናውነዋል። በዛን ቀን ልክ በዛሬው ቀን የዛሬ ከ2000 ዓመት በፊት ልክ በዛሬው ቀን ጌታችን አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በዘንባባ ዘንጣፊ ታጅቦ ሲገባ ብዙ ነገሮች ተከናውነዋል። ሙታን ተነስተዋል። የታመሙ ምሕረት አግኝተዋል። የማያመሰግኑ አመስግነዋል። ክፉ ሰዎችም ደግሞ ከክፉ ስራቸው ታውቆባቸው ከኢየሩሳሌም መቅደስ ወጥተዋል። ስለዚህ እኛም ከወጡ ተሳንሆን ከተባረኩት፣ በረከት ከተቀበሉት፣ በሰላም ከተመለሱት፣ እውቀት ጥበብ ከተሞሉት ሰዎች ጋራ ልንኖር እነሱን መስለን በረከት እንድናገኝ ያስፈልጋል ማለት ነው እና በዚህ በተቀደሰው ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኢየሩሳሌምን ሕፃናት እንደባረካቸው ጥበብ፣ መንፈሳዊ ጥበብ ስጋዊ ወይም በመንፈሳዊ ጥበብ ብዙ እውቀት እንዳሰጣቸው እናንተም ደግሞ በቤተ ክርስቲያን በማደጋችሁ የጥበብ የእውቀት ባለቤቶች ሆናችኋል ማለት ነው። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ በረከቱን ያሳድርባችሁ፣ የኢየሩሳሌም ሕፃናት በተባረኩት በረከት ይባርካችሁ። አሜን። እና እድለኞች ናችሁ እናንተ። ምንድነው በዚህ ቀን አሁን ሌሎች ህፃናት ሌላ ቦታ ሊሆኑ ወይ ተኝተው ሊሆን ይችላል። አሁን ግን እኛ ግን ቤት ነው ያለ ነው፣ በምስጋና በቤተ ክርስቲያን አይደል እና ጌታችንን የምስጋና ተካፋዮች ስላደረገን ክብር ና ይግባው እና ሌላ ጊዜ ደግሞ በሌላ ትምህርት እንገናኛለን። ያስተማረን የመከረን የገሰጸን አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። እንኳን አብሮ አደረሰን። እግዚአብሔር ይባርካችሁ፣ ይቀድሳችሁ ሁላችሁንም በበረከት በጥበብ ያሳድጋችሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ በረከት ሁልጊዜ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ትምህርቱን ተከታተላችሁ ጎበዞች። ይህንን ደስ የሚል ትምህርት ስላስተማሩ እናመሰግናለን። አሁን አንድ መዝሙር አብረን ዘምረን እንመለሳለን።

መስጋገር ሆይ ሆሳዕና ኢየሩሳሌም ሆሳዕና ምስጋናሽ ብዙ ነው። ሆሳዕና በመላው ዓለም ሆሳዕና ሆሳዕና በዓለም ሆሳዕና ሆሳዕና

ወንድና ስልጣን ሆሣዕና ባንድ ላይ ስላለ ሆሣዕና ጠላቶች አፈሩ ሆሣዕና ሕዝብ ሽም ደስ አለ ሆሣዕና ሆሣዕና በአርያም ሆሣዕና ሆሳ አብይ ዘምር ሆሣዕና ሜን ያስገርመናል ሆሣዕና ሆሣዕና ሰቀርቶ ሆሣዕና ያውቃለን ባዮች ሆሣዕና ግብዞች ሲቀሩ ሆሣዕና ሕፃን ሽማግሌ ሆሣዕና ባንድ ላይ ዘመሩ ሆሣዕና ሆሣዕና በአርያም። ተመልሰናል። መዝሙሩን ላቀረቡልን ለመካነ ቅዱሳን እያቄ መሆና ቤተ ክርስቲያን ወልደ ዋህድ ሰንበት ትምህርት ቤት ሕፃናት መዘምራንን እናመሰግናለን። አሁን ጣፋጭ ታሪክ የምንሰማበት ሰዓት ነው። ታሪኩን ለመስማት ተዘጋጃችሁ? አሁን ሰምተን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ልጆችዬ? እግዚአብሔር ይመስገን አላችሁ ጎበዞች። አሜን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን ልጆችዬ። እንኳን ለሆሳና በዓል በሰላም አደረሳችሁ። ዛሬ ሆሳና ነው ልጆችዬ። ስለ ሆሳና ቆንጆና ጣፋጭ የሆነ ታሪክ ይዤላችሁ መጥቻለሁ። ለመስማት ዝግጁ ናችሁ ጎበዞች? መድኃኒታችን ኢየሱስ ክርስቶስ ስለኛ እኛ የሰው ልጆች ለማዳን ተላልፎ የሚሰጥበት ጊዜ ሲደርስ ሁለቱን ደቀ መዛሙርቱን ጠርቶ የአህያ ውርንጭላ ፈተው እንዲያመጡለት አዘዛቸው። ልጆችዬ ውርንጭላ ታውቃላችሁ ጎበዞች? ውርንጭላ ማለት የአህያ ልጅ ናት። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ባመጡለት የአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም በገባ ጊዜ ኢየሩሳሌምም እንደ ፀሐይ አበራች። ይህን እጅግ አስደናቂ የሆነ ተአምር ለማየት ከየቤታቸው በወጡ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ሁርንጭላ ላይ ተቀምጦ አገኙት። ህጣናቱ ሁሉ በጌታ በኢየሱስ ክርስቶስ ላይ ብርሃን ሲበራ አዩ። መላእክትም በሃያ ኩርንጭላ ዙሪያ ተሰልፈው ሲዘምሩ ተመለከቷቸው። በዛን ጊዜ መንፈስ ቅዱስ በህፃናቱ ላይ አደረና እና የዘንባባ የወይራ ዛፍ እየቆረጡ እጃቸው ላይ ይዘው ሁሳና በአርያም ሁሳና በአርያም ሁሳና በአርያም እያሉ ምስጋናም ማቅረብ ጀመሩ። የህፃናቱ እና የመላእክቱ የምስጋና ድምፅ በመላው ኢየሩሳሌም ተሰማ። ይህን ታላቅ የምስጋና ድምፅ የሰሙ የአይሁድ ሊቃውንትም የምስጋና ድምፁን ለማየት ወጡ። የአይሁድ ሊቃውንትም ይህን የምታመሰግኑበት ምስጋና ማን ያስተማራችሁ? ይህ ምስጋና ከእግዚአብሔር በቀር ለሌላ አይገባም? ወይስ የመጣው ንጉሥ ማን ነው? ይህንስ የዘንባባ ዛፍ ተሸክማችሁ በፊቱ ተሰለፉ ዘንድ ማን አስተማራችሁ አሏቸው። ህፃናቱ መላእክቱ ሁሉ ለድንግል ማርያም ልጅ እንደሚሰግዱ አትመለከቱም? የነቢዩ ዳዊት ትንቢት በልጆችና ህፃናት ምስጋና አዘጋጅ፣ በዘንባባ ዝንጣፊ አመስግኑት ያለውንስ አላነበባችሁም? በአህያ ውርንጭላ ተቀምጦ የመጣው እግዚአብሔር ነው። ዛሬም እኛን ለማዳን የመጣው የድንግል ማርያም ልጅ ነው። ኑ ቁጣችሁን ተዉና የዓለሙን ሁሉ ፈጣሪ እንደሆነ እወቁ። የዘንባባ ዝንጣፊ ያዙና ከእኛ ጋር አመስግኑ አሏቸው። የአይሁድ ሊቃውንትም ህፃናቱ እንዳልተቀበሏቸው ምስጋናቸውንም እንደቀጠሉ ሲያውቁ ወደ ጌታችን ሄደው ህፃናቱ ምስጋናቸውን እንዲያቋርጡ ዝምም እንዲሉ ዘዛቸው አሉት። ጌታ ኢየሱስ ክርስቶስም እኒህ ህፃናት እኔን ከማመስገን ዝም ቢሉ ድንጋዮችን አዛቸዋለሁ። ስለዚች ምለት ነቢዩ ዳዊት የተናገረውን አልሰማችሁም አላቸው። ጌታ ኢየሱስ ክርስቶስም ይህን በተናገረ ጊዜ ድንጋዮች በሰው አንደበት ሆነው ሆሳና በሰማይ ላለው ለአምላካችን ሆሳና በእግዚአብሔር ስም ለመጣው መድኃኒታችን ምስጋና ይሁን እያሉ ምስጋና ማቅረብ ጀመሩ። መላእክቶች፣ ህፃናት እና የድንጋዮችም የምስጋና ጩኸት በኢየሩሳሌም ሁሉ ሆነ። ልጆችዬ ታሪኩን ወደዳችሁት? ጎበዞች ሁልጊዜ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ማቅረብ ይገባናል። እሺ ልጆችዬ፣ ጎበዞች፣ ሳምንት በሌላ ጣፋሽ ታሪክ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። ልጆች፣ ደናውኑ። ልጆችዬ፣ ይህንን ደስ የሚል ታሪክ ስለነገሩ እናመሰግናለን።

በቃ በቃ ልጆች ጎበዞች ጎበዝ በደንብ ቀጽላችሁታል በደንብ አድረሳችሁታል እስኪ አሁን እጠየቃለሁ ፈተናለሁ ያሉ ልጆች ነበሩ አደለ? እስኪ ማን ወልደ ወልደ ሐና ከዛ ቆይ፣ ሌላ ደግሞ ማን ነበር? ማን ነበረ? አዎ ገብረ ጊዮርጊስና ገብረ ዮሐንስ አሁን እናንተ ሶስታችሁ ተፋታሉ እንኛ ያላችሁ ማለት ነው። እሺ በመጀመሪያ ወልደሃና በምን ላይ ነበር? በመጀመሪያ አትባል ጎበዝ እስኪ በልልኝ። አትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ በቅዱስ ስላሴ እንዘ አምን ወጥ ማአጸን እክህደካ ሰይጣን በቅድመ ዛቲ እመያ ቅዱስ ቤተ ክርስቲያን እንተ የእቲ ስመ ማርያም ጽዮን ለዓለመ ዓለም። ጎበዝ ቃሌ ተሰማል። አሁን ደግሞ ገብረ ዮሐንስ እስኪ አንተ ደግሞ

አሁን ከወልድ ዋህድ ሰንበት ትምህርት ቤት ሕጻናት መዘምራን ጋር አብረን ዘምረን እንመለሳለን። ዛሬ ነው ኢየሩሳሌም፣ ወደ አንቺ መቷልና አምላክ ዘላለም፣ ወደ አንቺ መቷልና አምላክ ዘላለም፣ ሆሣዕና